ትንሽ ያመጠጥ እንዳይሆን እንግዲህ የፈለግሽውን ነገር ማለት ትችላለሽ። እኔ ግን በፍጹም እንደዚህን ነገር ሱ አልገባም። ገባሽ? እኔ ጁሌት አሀ ባንተ ቤት ማፌዝ ነው አይደል? ቆይ ቆይ እንደዚህ አንጨረጨረች ግን የቦቻራ በርሰ መምሩ መፈለግ ነው ወይስ አንቺ መሳ የምታወቁ ነው? ቆዩ ሲቀንተሃል እንዴ? ማ ለምኖን ቦቻራን ስለሳምኩት ነ ማ እኔ አዎ አንተ ይውልሽ ይበል። እኔ መሳም ብፈልግ ሺህ ሴቶች አንጋጋልሻሉ። ገባሽ? ቤቴን እንደ ሺህ ቆጥረሃት መሆኑ ነው። ከሷ ውጭ ሌላ ሴት አታሳየኝም እያልሽ ነው? እባክህ፣ እሷንም በመከራ እንደሆነ ያስታውቅባሃል። ቆይ ሄደን እንስምሽ ፈልገሻል? አዝናለሁ። እኔ መሳ የምፈልገው በአንተ አይደለም። እና በማ ነው? በቦቻራ። ምን ተረጋጋዩ ሲ ምናው አይነ ቀላል ምን እኩኝ ይ ይመስለኛል። ይኸውልሽ እንዲ እንዳናገድ ሳትገድምሽ አንተም ስላቃጠርክ እኔ ከቦቻራ አርቅም ገባ። እሺ፣ በጣም ጥሩ። ያኔ ህይወትሽን ሲሆን ነው ማድረገው። እና ያለ እግር ያለው ውሸት ይላሉ። ይሄ ነው እግር ያለው ውሸት ታውቃላችሁ። ቆሞ የሚሄድ ውሸትሽ ቆሞ የሄደል ሲባል ሰምቼ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦችና የአምላ ፍቅር ተከታታዮች እንዲሁም ወዳጆች እንዴት ናችሁ? ሁን ያለውኝ አልሐምዱሊላ፣ ሰላም ነኝ። እንግዲህ አይኑን በጨው እጥብ አድርጎ እዩ ሲያዝ ሄቨንን ሽምጥጥ አድርጓታል ማለት ነው። ሽምጥጥ በቃ አይኑን እግር ያወጣ ውሸት ግን ይፈራታል መሰለኝ። ይፈራታልም ያፈቅራታልም። ማለትም ያ ባይሆን ኖሮ እውነቱን ይነግራት ነበረ። አሁን የነገርኩት ምን ታመጫለሽ? ምን ልታመጭ ነው ቢላት፣ ምን ልታመጣ ትችል ነበር። ግን ይፈራታል። ያን ይፈራታል ማለት ያፈቅራታል። እሱ ግን እውነቱን አላወጣ ግን ፍቅር እያብሰለሰለው እየቆላው ነው ያለው። ሲያስ እውነቱን ንገራት፣ ተረዳችህም አልተረዳችህም እልክህን እንዳበቃልህ ንገራት። እንግዲህ ይህ ችግር የተከሰተበት ወቸራ ሲሆን ሚኬ ሲሰማ ይህንን ችግር እኔ እንደ አንተ ደደብ ደንቆሮ ሆኜ መኖር አልፈልግም። ማለትም እኔ መማር ነው የምፈልገው። ትምህርቴን መማር ፈልጋለሁ። ትምህርቴን ማስቀጠል ፈልጋለሁ። በትምህርቴ መቀጠል ፈልጋለሁ። አንተ ድድብ ሆነህ እኛንም ድድብ ልታደርገን ነው፣ ተትምህርት ቤት አስባርህን ብሎ ቢነግረውም ለቦቸራ ቦቸራ ግን በማለቃቀስና አናቱን እየሽ እንዴ፣ ምን ሆነህ ነው? ምን አስበህ ነው? እኔ ምን አድርጌ ነው እኔ እኔ ችግር የእናንተ አይደለም፣ የእናንተ ችግር የእኔ አይደለም። የናንተ የሆነ ሁሉ የኔ የኔ የሆነ ሁሉ ደግሞ የእናንተ ነው። ስለዚህ ለመልካም ነገር ብቻም ሳይሆን ችግርም በመጣ ሰዓት ችግሩም የናንተ ነው። የናንተ ችግር የኔ ነው፣ የኔ ችግር የናንተ ነው። ተባበለን የለም እንዴ፣ ለምንድን ነው ተወኝ፣ ራቀኝ፣ አትጠጋኝ የምትለኝ ብሎ ሲጠይቀው ሚኪ በመበሳጨት ልጅቷ? ይዛብህ የመጣችው ትልቅ ነገር ነው። ከትልቅ ሰው ጋር ነው የተነካካኸው። እሷን ተጠጋህ ማለት ህይወትህ ሲዖል ሆነ ማለት ነው። ስለዚህ ከሄቨን ተዋት። እሷን የማትርቅበት ምክንያት ምንድን ነው ብሎ ቢጠይቀው፣ እኔ እሷን የቀረባት በሌላ ነገር እና በተለየ ነገር ሳይሆን እሷን የቀረባት ልክ እንደማንኛውም እንደጓደኛ ነው። ስለዚህ ለዛ ደግሞ የሚያስርቅ

መጀመሪያ ላይ ያሬድ እንግዲህ ቤዛ ብትደውልለትም ስልኩ እንዳልሰራ ነበረ። ነገር ግን ጓደኛን ብትጠይቅም ጓደኞቹም ከትምህርት ቤት ማንም ሳይወጣ አስፈቅዱ እንደሄደ ነገሯት። ነገር ግን አንድ መልእክት አገኘች። በዛ በመልእክት ያ ሰውዬ የተላከው ሰውዬ መልእክቱ ምን ነበረ? ቤዛ የባለፈው ቦታ እንድትጠብቂኝ ይህም እዛነኝ እዛ ነኝ እንድትመጪ እጠብቅሻለሁ የሚል መልእክት ነበር። ቤዛ መንገዴች ስልክ ደውላ ስላላነሳላት ወደዛ ወደ አለባት ና ወደ ቀጠረባት ቦታ ለመሄድ ተነሳሳችና ቹቻን አማከረቻ ቹቻ ስትሄድ እና እስኪ ምናልባች ስልኩ ከሰራ ከመሄዳችን እንቀርና በስልክ እናገኘው ስትላት፣ ነገር ግን የያሬድ ስልክ አይሰራም ነበር በተደጋጋሚ በተደጋጋሚ ቢደውሉለት ሆኖም ለሱ ልክ እየሞከሩና ስልኩ እንደ ሲጠራ እንደማያነሳው ልክ ከኋላቸው መኪና ትላክስ ትላክስ ትላክስ በተደጋጋሚ ሶስት ጊዜ አራት ጊዜ ከዚያም በላይ ሲደረግ፣ እንዴ ይህ ሹፌር አዲስ ነው እንደ መኪናውን የገዛው ወይስ አዲስ ነው ይሄ ሹፍርና የለመደው እያሉ እነሱን ሲቦጭቁ ዘወር ሲሉ የራሳቸው ውድ ያሬድ ሆኖ ያገኙታል። በመናደድ እና በመገረም ያሬድ ትለዋለች ቤዛ። እንዴ ምን ሆነህ ነው? ምን አስበህ ነው? አንተ ስንት ዓመትህ ነው? ለመኪና መንዳትስ ዘርሰህ ነው? የመንጃ ፍቃድስ አውጥተህ ነው ስትለው፣ አይ የመንጃ ፍቃድ ባይኖረኝም እልል ያልኩ ሾፌር ነኝ። እድሜም? ገና አስራ ሰባት ነው። ስለዚህ ግቢና ወደ ደስ ወደ ሚልብሽ ቦታ ልውሰድሽ ልውሰዳችሁ ሲል ቹቻንና ጸጋ እጽ ቹቻንና በዚህ እንደዚህ ሲላቸው በመደናገጥ እኮ አንተ ሹፌር ሆነ የምትነዳው መኪና ላይ ነው እኛ የምንወጣው ስትለው ቹቻ እሱ ፈገግ በማለት እንዴ፣ አብሸሪ እኔኮ መንዳት እችላለሁ አሳምሬ ነው። ሹፌር እኮ ነኝ እንዴ፣ ምን ሆነሽ ነው ቢላትም፣ ግን ባለማመንና ከብዙ መጨቃጨቅ በኋላ አደራ አደራ አደራ በምንበዛበት መኪና ውስጥ ገብተዋል። መኪና ውስጥ ከገቡ በኋላ እንግዲች ለዳማ ያካበባት ጩቻ አይ ም ነው በዚህ ሰዓት ቀስቴን እጎኔ አድርጌ ቢሆን በጣም አሪፍ ነበር። ከሞታችሁ አብራችሁ ለመሞት ነው ጁች እንደዚህ ያለው። ለማንኛውም እንደዚህ ስትል ፈገግ ብለው ሁለታቸውም እንግዲህ ያሬድ ደስ ያለበት ቦታና ለእነሱ የተመቸበት ቦታ ቹቹን መኪና ላይ የምትበላውና የምትጠጣው ነገር ሰትተዋት ጥለውላት ቢሆነ ጥለውላት ብል ራሱ ግፍ አይሆንም ማለት ነው። ጥለውላት እሷ ለብቻዋ ትተዋት ማለት ነው። አይቀስቴ እነሱ ደስ ወዳለባቸው ቦታ አረፍ ብለው የፍቅር ጨዋታቸውን ከተጫወቱ በኋላ ይህንን የተመለከተችው በመስኮት ቹቻ ወደ ፍቅረኛዋ አትደውል፣ ና ያንተ ነገር ፎንቃዬ ፎንቃዬ፣ ሞትኩልሽ ሄድኩልሽ ነው። እንደ ሰው እንኳ እንደ ሰው እንኳን አታዝናናኝ። እንደ ውስኪ ስሞትልህ ስሞትልህ በመኪና ቢቀር፣ እንደ ውስኪ በጋሪ በጋሪ በጋሪ ውሰድ ስትለው ነበረ። አረጋሪ ውቅርና እንደው በካርቶን እንኳን ቢሆኑ ውሰድኝ እንደ ሰው አዝናናኝ ስትል አስቀዋለች ፈገግ አድርገዋል። ከሱም አልፎ እኛን ፈገግ አድርጎ እና ላነጋገሯት ማለት ነው ደግሞ ዘላለም ማለት ነው ዘላለም ጸጋን አስደንግጧታል። እንግዲህ ጸጋ ዛሬ ተደበደብኩኝ፣ ነገ ተደበደብኩኝ፣ ተደብድቤ ያለፍኩ በቀን ይደገም ይሆን እያለች በሀሳብና በጭንቀት እንደተዋጠች ሁላችንም እናውቃለን። ንስሐ ግብ እየሉ እንደሚደበድቧት ስላየን፣ እሷም ያ ነገር ዛሬ ይደገም ይሆን ነገ ይደገም ይሆን የምትለውና የምታስበው ሀሳቡ የገደላት ጸጋ፣ ዘላለም ከኋላዋ መጥቶ ሲያስደነግጣት፣ እሷ እንግዲች ዘላለም እንደሆነ አላወቀችም አልገባትም ነበር። ዘወር ስትል ዘላለም ነው። ምናባክ ሆንክ በማለት መልሳለታለች። እሱም ምናባክ ሆንክ ትኛለች። እኔኮ ንስሐ ግቢ የሚልሽን ሰው ልነግርሽ ነበር ሲላት፣ እሷም እንዴ ንገረኝ፣ በቃ ዘላለምዬ ይቅርታ ብላ ብትለምነውም አልሰማትም። አይ ምን እግርሽ አሁን እግሬ ላይ ተደፍተሽ ይቅርታ ከጠየሽልኝ ቢላትም እሷም ቅጣቱን ቀይርልኝ፣ በሌላው ነገር አርግልኝ ብትለውም አልሰማሽም። ይሄን ነው ፈልገው ብሎ እግሩ ላይ እንድትደፋ ካደረጋ በኋላ ግን ሳይነግራት ላሽ ብሏል ማለት ነው። አባቢ በሌላ ቪዲዮ እስከምንገናኝ ሰላም አሌይኩም።